ከሰው ልጆች ጋር በርካታ ክፍለ ዘመናትን የተሻገረው የሚዲያ ስራ ከዘመኑ ጋር እየዘመነ ወቅቱ ያመጣቸውን ቴክኖሎጂዎች እየታጠቀ አሁን ላይ ከህግ አውጪ ከህግ አስፈጻሚና ህግ ተርጓሚ አካል ቀጥሎ አራተኛው የመንግስት አካል እስከ መሆንም ደርሷል ሀገራትም በገነባቸው ሚዲያዎች ራሳቸውን ይገልጻሉ እንግሊዝ በቢቢሲ አሜሪካ በሲኤንኤን ኳታርና የአረቡ ዓለም ሀገራት በአልጄዝራ ትርክታቸውን ያስረጻሉ። አሁን ላይ የሚዲያና ኮሚኒኬሽን ተጽዕኖን በመረዳት የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ከክልሉ አመራር አካዳሚ ጋር በመተባበር ለሚዲያና ኮሚኒኬሽን ዘርፍ አመራሮች ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት ግንባታ በሚል መሪ ቃል ስልጠና እየሰጠ ይገኛል። በሀገሪቱም ሆነ በክልሉ እየተከናወኑ ያሉ ለውጦችን የሚመጥን የሚዲያና ኮሚኒኬሽን ስራዎችን መስራት ይገባል ያሉት በብልጽግና ፓርቲ የማዕከላዊ ኢትዮጵያ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ዶክተር ዲላ ሞቶሪ፣ ተግባሩ ስኬታማ እንዲሆን መረጃን በወቅቱና በኃላፊነት መንፈስ ተደራሽ ማድረግ ይገባል ብለዋል። አሁን ባለንበት ዘመን ባለንበት የመረጃ መረብ ዘመን የሚዲያ ጥቅምና ጉዳት የሚወሰነው እንዳጠቃቀማችን በመሆኑ ይህ ዘርፍ ማለትም የኮሚኒኬሽን ኢንዱስትሪ አመራር በየጊዜ እያደገ የመጣውን የሚዲያ አስተዳደርና አጠቃቀም ስርዓት ዘመኑ በሚጠይቀውና ዘመኑን በዋጀ መልኩ ማስተዳደርና መጠቀም የዚህ አመራር ኃላፊነት ነው። በየደረጃ የሌለው የሚዲያና የሚዲያ አመራርና ባለሙያዎች የምንቀርጸው አጀንዳና የምናስተላልፈው መልእክት ለሕዝባችን ዘላቂ ሰላምና እሴት እንዲሁም ለእግረ መንግስትና ለብሔር መንግስት ግንባታችን ተደማሪ አቅም የሚፈጥሩ እና የሀገራችን ብሔራዊ ጥቅም የሚያስቀድምና የሚያስጠብቅ መሆንም ይኖርበታል። በፍጥነት እየተለዋወጠ በሚገኝ ዓለም አቀፍ ምህዳር ውስጥ የሚዲያና ኮሚኒኬሽን አመራሮች አዳዲስ እይታዎችን በመረዳት መስራት እንዳለባቸውም ዶክተር ዲላሙ አስገንዝበዋል። ጽንፈኞች ለክፉ ዓላማቸው የሚያበረክቱት የውሸት መረጃ በማጋለጥና እውነትን ለህዝቡ በማሳወቅ ካለፈው ተምረን የተሻለ ነገን መገንባት የኛ የሚዲያ አመራሮች ኃላፊነት ነው። ስልጠናው ነጠላ ትርክትን የሚያረምና በገዢ አስተሳሰብ ላይ የሚያተኩር መሆኑን የተናገሩት የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ዘሪሁን ሼቱ አስተሳሳሪና ገዢ ትርክትን ለመገንባት ደግሞ የሚዲያና ኮሚኒኬሽን ዘርፍ ትልቅ አቅም መሆኑን ገልጸዋል። ሚዲያ አራተኛ መንግስት ነው እንደሚባለው የህልማችን መነሻና መዳረሻ የሆነውን ሰብአዊ ልዕልና፣ ኢኮኖሚያዊ ልዕልናና አፍሪካዊ ሀያል የመሆን ህልማችንን በሕብረተሰባችንና በመላው ዓለም ለማስረጽና ለማስተጋባት በዘመነ በይነ መረብ የተፈጠሩ ዕድሎችንና ተግዳራቶችን ተረድቶ የሐሳብ የበላይነት በመያዝ የህዝብና የመንግሥት ፍላጎቶችን በማኅበረሰብ ውስጥ ለማስረጽ ገዢ ትርክታችንን የሆነውን ብሔራዊነት ወይም አርበኝነት የትርክት የበላይነት ለመያዝ የፓርቲያችን እሳቤዎችና ፕሮግራሞች በሕዝብ ውስጥ በማስረጽ ቅቡልነት እንዲያገኝ ለማድረግ በክልላችን ብሎም በሀገራችን ያሉት እምቅ የተፈጥሮ ሰው ሰራሽና ባህላዊ የመልማት ጸጋዎቻችን ለማስተዋወቅ ሚዲያና ኮሚኒኬሽን ትልቅ መሳሪያ ነው። የማዕከላዊ ኢትዮጵያ ክልል አመራር አካዳሚ ለስልጠናው በቂ ዝግጅት ማድረጉን የገለጹት ደግሞ የአካዳሚው ዋና ዳይሬክተር አቶ ተስፋዬ ብላቲ ናቸው። አካዳሚያችን ለሁለንተናዊ ብልጽግና የሚተጉ መሪዎችን የማፍራት ተልኮን ለማሳካት ከክልል እስከ ወረዳና ከተማ አስተዳደር ያሉ የሚዲያ እና የኮሚኒኬሽን መሪዎችን ማሰልጠን እጅግ አስፈላጊና ወቅታዊ መሆኑን በመገንዘብ ይህ ስልጠና አዘጋጅተናል። ትላንትን ዛሬንና ነገን የሚያስተሳስር የሚዲያና ኮሚኒኬሽን ስራ መስራት በትውልድ መካከል ትስስርና ቅርርብን ይፈጥራል ያሉት ስልጠናውን የሰጡት በብልጽግና ፓርቲ የውጭና የህዝብ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ በአረንጓዴ አሻራ ከተረጂነት ለመላቀቅ የኢኮኖሚ ሉዓላዊነትን ለማረጋገጥ የትውልድ የዘመናት ጥያቄ የሆነው የባህር በር ጥያቄ ላይ የጋራ ገዢ አስተሳሰብን በማስረጽ ረገድ ሚዲያው ትልቅ ድርሻ እንዳለው ገልጸዋል።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 ባቀራርቡ ጉዳዮች ላይ አትኩሮ እንዲሰራ በማድረግ ሂደት ውስጥ የሚዲያና የኮሚኒኬሽን ስራ እጅግ በጣም ወሳኝ ነው። ስለዚህ የሚዲያና የኮሚኒኬሽን ስራ ትናንትን፣ ዛሬንና ነገን ያስተሳስራል ማለት ነው። ስለዚህ ከትናንት እዳ ሳይሆን ምንዳም አለ። አድዋ የጋራ ታሪካችን ነው። ቅኝ ግዛት ያልተገዛች ጠንካራ ሀገር እንድትኖረን የተደረገበት የኢትዮጵያውያን የጋራ ተጋድሎ ነው። ይህን ይህ ትውልድ እንዲማር እንዲያውቀው ማድረግ በጣም ወሳኝ ነው። የማዕከላዊ ኢትዮጵያ ክልል ከተመሰረተ ገና ሁለት ዓመት ያልሞላው ቢሆንም አስተሳሳሪና የጋራ ትርክት ላይ ቀድሞ የጀመረው ስራ የሚደነቅ እንደሆነም ዶክተር ቢቅላሁሪሳ ይሳ ጠቅሰዋል። ኢትዮጵያ ትናንትም ዛሬም ነገም ጠንካራ የህዝብ ትስስር ያላት ወዳጅነት ወንድማማችና ትስስር ያላት ሀገር ለመገንባት በሚደረገው ጥረት ውስጥ እንደ ማዕከላዊ ኢትዮጵያ የድርሻችንን መወጣት አለብን የሚል ተነሳሽነት በመምጣቱ ይህንን በጣም ማድነቅ እፈልጋለሁ፣ ማመስገን እፈልጋለሁ። ለሌሎች ክልሎች ቀጥሎ ለምናደርጋቸው ስልጠናዎችም እንደ መልካም ተሞክሮና ልምድ የሚወሰድ ነው ማለት ነው። የጋራ ትርክትን በመገንባት ሂደት ህዝቡ ወቅታዊና ፈጣን መረጃዎችን ማግኘት አለበት ያሉት ዶክተር ቢቂላ ይህ ካልሆነ ህዝቡ ለሐሰተኛ መረጃ ተጋላጭ በመሆን የሚታሰበው የጋራ ትርክትን መገንባት ፈታኝ ይሆናልም ብለዋል።